ሰላም ለእናንተ፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ተወዳጁና ልብ አንጠልጣይ አጓጊ የሆነው ኖላዊ ድራማ ተለቋል። እንግዲህ አባ ኖላ ወይም አልጋቸው ላይ ተኝተው፣ አሴርም እንደተለመደው ኮርሲ ላይ ቁጭ ብሎ ፋዘር አራበውትም ሲል ይጠይቃቸዋል። አባ ኖላ ወይም እኔ እራቡን የማዳመጥበት ጊዜ የለኝም ልጄ ሲሉት፣ አሴርም እንዴ ምን ሆነዋል ሲላቸው፣ አባም እንግዲህ እኔማ ምን ይሆናለሁ ብለህ ነው ሐኒዬ ናት እንጂ ሲል አሴርም፣ ሀኒ ደግሞ ምን ሆነች ፋዘር ሲላቸው፣ አመመውት እንዴ ሲል አባኖላ ወይም ሆስፒታል የመጣሁት ለጭፈራ ነው እንዴ ይላቸዋል። እንግዲህ አሴርን ፈገግልና ሀናን እኮ አግኝቻታለሁ ምንም ነገር አላየሁባትም። ይላቸዋለኝ። አባኖላዊም ጸልይልኝ ያለችኝ እኮ እኔ እንጃ፣ ብቻ ነገሩን ሳትጠይቀኝ ዝም ብለ ጸልይልኝ ነው ያለችኝ ይለዋል። አሲርም እንግዲህ እና ዝም ብለው ይጸልዩላት፣ የሰው ጸሎት ደግሞ መሬት ጠብ አይልም። ይላቸዋለኝ። አባኖላዊም ትቀልድብኛለ ሀይደላሴ ይሉታለኝ። አሴርም እርስዎ ነዎት እንጂ ሙድ የሚይዙት ፣ ይልቅ ከሀና ላይ መጥፎ ነገር አያማርቱባት፣ ይላቸዋል አባ ኖላዊም፣ አሴር፣ እኔ እኮ ሀና የሆነችውን ነገር የምታውቀው ካለ ንገረኝ ነው ያልኩ፣ ሲሉት አሴርም ሀና የሆነችውን ምንም ነገር ስለማላቅ ምን ብዬ እነግረውታለሁ? ምንም የምነግረውት የለም ብሏቸው ተነስቶ ይሄዳል። ይህ በዚህ እንዳለ እንግዲህ ሰላምና አባቷ እማዬ ሄደች እንዴ ስትለው፣ አዎ ሄደች ይላል ይላታለኝ ለሰላም ተጣላችሁ እንዴ? መቼም የእናንተ ጠብ ውሃ ቀጠነ ነው ስትለው፣ አባትም ምን እያልች ነው ሰላምዬ? እኔና እናቴ ስንጣላ አይተሽን ታውቂያለሽ እንዴ? ይላታል። ሰላምም እንግዲህ አባዬ ትቀልዳለህ፣ እንዲሁም ሰላም ሆናችሁ ነው አይቻችሁ የማላቀው። እሱን ተውና ለምንድን ነው የሄደችው ስትለው አባትም እንግዲህ ምናሴ ከትምህርት ቤት ሲመጣ ሰው ሲያጣ እንዳይከፈው ህጄ ልቀበለው፣ አንተ ደግሞ ልጆቹን ይዘና ብላኝ ነው የሄደችው ይላታለን። ሰላምም ጥሩ ጥሩ ነው ግን አባዬ፣ ከሀናና ከርግብ ማንኛቸው ልጆች ቢሆኑ ነው ደስ የሚሉ? ስትለው አባትም እንዲህ ምን አይነት ጥያቄ ነው ሰላምዬ? ይላታል። ሰላምም ለምሳሌ እኔ ሀና ነው እኔ ሀናን ነው በጣም የምወዳት እሷት የብትሆን ነው ደስ የሚለኝ ትለዋለች። አባትም እንግዲህ እውነቱን ለመናገር ሀና የምትወደድ ልጅ ናት ሲላተኝ ሰላም እንግዲህ ስለዚህ ሀና ልጅ ብትሆን ደስ ይልሃል ማለት ነው ስትለው፣ አባትም ያ ማለት እንግዲህ እርግብ ልጅ ብትሆን ቅር ይለኛል ማለት አይደለም። ሰላምም አረባክ ከእግዚአብሔር ጋር ላለመቀያየም ነው ትለዋለች። አባትም አይደለም ሰላምዬ፣ ልጆቼ የፈጣሪ ስጦታዎች ናቸው። በሀሴት ምክንያት ተጣልተን ነበረ ከእናትሽ ጋር ይኸው ከመለያየት ደረስን ደርሰን ነበረ። አሁን ግን ያም ይሁን ይህ፣ ዋናው ነገር ዋናው ነገር ሀሴትን ማግኘታችን ነው የምንፈልገው ይላታል። ሰላምም እኔ ሀና ብትሆን ነው ደስ የሚለኝ፣ ግን ደግሞ ሀና ብትሆንም በጣም ከባድ ነው። ሀና በጣም የምትወዳቸው አባት አሏት። እኔን እህት፣ ምናሴን ወንድም፣ እማየን እናት አድርጋ ብትቀበል እንኳን አባቷን መተው ለሷ በጣም ከባድ ነው ትለዋለች። አባትም እያስቀናሽ መሆኑ ነው ሲላተኝ ሰላም ምን ነው ቀናህ እንዴ? አባትም እንዴ ልጄ ከሆነች እንዴት ነው የማልቀነው ሲል ሰላም የማታስብ ስቀልድ ነው። ሀና ፍቅር መስጠት በጣም ትችልበታለች አይደለም። ለሁለት አባት፣ አለም ላይ ያሉ ሁሉ አባቷ ቢሆኑ ለሁሉም ፍቅር መስጠት ትችልበታለች ትለዋለች። እንግዲህ በዚህ እንዳለ ወይዘሮ ሜላት ወደ ቤት ስትገባ በር ስትከፍት ምናሴን ታገኘዋለች። እንደፈራሁት ቀድሜ ቀደም ስትለው፣ አዎ ምን ነው ሲላተኝ ምርመራ ልናደርግ ደን እኮ ነው ትለዋለች። ምናሴም እና እንዴት ሆናችሁ ሲል፣ እናትም እኔና አባት ሰጥተን እንደወጣን እነ ሀሴት ገብተዋል ትለዋለች። ምናሴም እና እናባዬ አልመጡም ሲል፣ እነሱም ከዛ ናቸው ቀድሚያቸው መምጣት ቀድሚያቸው መጣው ትለዋለች። ምናሴም ታዲያ አንቺ ለም ምን መጣ ሲላተኝ እኔ ማቤት ስትመጣ እንደይከፋ ነበረ ቀድሜ መምጣቴ፣ ግን ምን ዋጋ አለው አንተ ቀድመ መጣ እና ግን ምግብ በላ ስትለው፣ ምናሴም የተሰራ ምግብ ስለሌለ ለሰራ ስር መጣ ሽላታል። እናትም እንዲች ልጅ ምን ባደርጋት ነው የሚሻለኝ ስትል፣ እንግዲህ ምናሴ ሰላምዬ ነው ሲል፣ አረ አይደለም እርግብ ነው ሲል አሷ ደግሞ ምን አድርጋ ይች ጥጋበኛ ሃናናት እንጂ ትለዋለች። ምናሴም እንግዲህ ሃና ደግሞ ምን አደረገች እማዬ ሲላት፣ እናትም ቆይ የምትበለው ነገር ሳታዘጋጅልን ነው የሄደችው ማለት ነው ትለዋለች። ምናሴም እማዬ አትፍረጅባት፣ ስላልተመቻት ይሆናል እኮ ይላታለኝ። እናትም እንግዲህ ሌላ ሌላ ምን ስራላትና ነው የማይመቻት እስኪ ተወይ ልጅ የበቃ እኔ እሰራለሁ ትለዋለች። ምናሴም እማዬ አሁን ይሄ የሚያስቆጣ ሆኖ ነው? ኧረ እኔ እሰራዋለሁ ሲል እናትም እንግዲህ አንተውን ከትምህርት ቤት አደለ የመጣ፣ እኔ እሰራለሁ ስትለው ታይኔ ነኝ የምሰራ ምን የመሰለ ምሳ ነው የምሰራው ነው ተነስቶ ይሄዳል። እንግዲህ እናትም ብቻዋን ቆይ ሃና ይቺ ምውጤታ ትምጣና ከዚህ ቤት መንቅሬ ነው የማወጣሽ እያለች ነበረ። እንግዲህ በዚህ እንዳለ ደግሞ እርግብና ሃና ምርመራው ሰጥተው እንግዲህ ናሙና ሰጥተው ሲመጡ አቶ መስፍን ጠብቋቸውና ልጆች ጨርሳችሁ መጣችሁ ሲል እርግብ አዎ አባዬ ትላለች። አባትም እንግዲህ በቃ ወደ ቤት እንሄድ ሲል ሃናም ሰላምዬና እትዬስ ትላለች። እንግዲህ አቶ መስፍንም እናትሽ ወደ ቤት ሄዳለች፣ ሰላም ግን ከሆስፒታል ውጭ ነው ያለችው ይላታለኝ ሀናም እንደሱ ከሆነ በቃ እናንተም ወደ ቤት ሂዱ፣ ትላለች። አባትም እንግዲህ አንቺስ ሲላተኝ ሀናም አባቴ ከዚህ ሆስፒታል ነው ያለው ከዚህ መቆየት አለብኝ፣ ሰትለው መስፍንም ከሆነ ጥሩም አንድ ጊዜ ብቻሽን ማናገር እችላለሁ? ሲላት ሀናም ችግር የለውም ትላለች። እንግዲህ አቶ መስፍንም እርግበን አንዴ ወጣ ብለች ጠብቂኝ፣ ሲላተኝ ይህን ያልከባድ ነገር ነው እንደምታወሩ ብላ ትመልሳለች። አባትም እንግዲህ ብዙ አልቆይም፣ ሰላምም ውጫለች ትጠብቅሻለች ይላታል። ከዛ እንግዲህ ሀና ምን ነው ጋሽ ስትል ትጠይቃቸዋለች። አቶ መስፍንም አባትሽ ከዚህ ከሆኑ ማየት ይችላሉ ሲላት፣ ሀናም ለምንስ ትለዋለች አባትሽን። ከዛ እንግዲህ አቶ መስፍንም አባትሽን በጣም እንደምትወጪ ሰላምዬና ምናሴ ነግረውኛል፣ ከዚህ ሆስፒታል ከሆኑ ብታዋወቃቸው በጣም ደስ ይለኛል ስትለው፣ ሀናም እንግዲህ አይሆንም ትለዋለች ይኸውን ለውት ጋሽ አባዬ ቤተሰቦችን እንዳገኘኋቸውና ምርመራ እያደረግኩ እንደሆነ አያቅም ምን ብዬ ነው የማስተዋውቃቸው ስትል መስፍን እንዴት አያውቁም ልጃቸው አለመሆንሽን አልነገሩሽም እንዴት ሲላት ሀናም በደንብ ነግሮኛል ግን ይህን ነገር ካወቀ ተታኝ ትሄዳለች መስሎት ይሞትብኛል ትለዋለች መስፍንም እንዴት ነው የሚሞቱት ይሄኮ በጣም ቀላል ነገር ነው ሲላት ሀናም፣ ላንተ ቀላል ሊሆን ይችላል፣ ለሱ ግን ቀላል አይደለም። እንዴት አድርጎ እንዳሳደገኝ የምናውቀው እኔ፣ እሱ፣ ፈጣሪ ብቻ ነን። አይደለም ቤተሰቦችን ማግኘት የቤት ሰራተኛ እንደሆንኩ እንኳን አያቅም፣ ስትለው አባት እንግዲህ እንዴ፣ ለምን ሲል ሀናም አባዬን የሚያውቀው የቀረበው ሰው ብቻ ነው። ለማንኛውም ወደ ቤት ይሄዱ ትላለች። መስፍንም ካልሽ ይሁን አንቺ ግን ውጤቱ ምንም ይሁን ምንም ይሁን ምን መጨነቅ ያለብሽም፣ ሲሏት ሀናም እኔ አባዬ ያለልኝ ለምንም ነገር ተጨንቄ አላውቅም። እውነቱን ለማወቅ እንጂ ቤተሰብ ፈልጌ አይደለም የመጣሁት። ከቤተሰብ በላይ የሆነ አባት አለኝ። ቻው ጋሽ ብላቸው ትሄዳለች። መስፍንም እንዴት አድርገው ቢያሳድጓት ነው? አምላኬ ሆይ እችን የመሰለች ልጅ አሳይተሃት ትንሳኤን ሲሉ ፈጣሪያቸውን ተማጥነዋል። ይህ በዚህ እንዳለ እንግዲህ እርግብም ወደ ቤት ሄዳ ወይዘሮ ሜላት አልጋ እያነጠፈች ታገኛትና እማዬ ምን እየሰራች ነው ስትላተኝ ይች ልጅ እኮ ስራውን ሁሉ ትተዋለች። ቢያንስ እንኳን አልጋውን ላንጥፈው ብዬ እኮ ነው ስትላት፣ እርግብም እንግዲህ ሀና እኮ ከሚገባት በላይ ነው የቀበጠችው ስትላት፣ ወይዘሮ ሜላትም እሷ ምን ታደርግ እንደ ህጻን ልጅ እሽሩሩ እያልን ያቀበጥናትኛ ነን ትላታለች። እርግብም እንግዲህ በቃ በቃ ተያተኝ እኔ ያለው ለደቂቃ እንኳን እንዲከፋሽ አልፈልግም፣ እኔ ያነጥፈዋለው ትላት አለች አልገውን። ወይዘሮ ሚላትም ወግ ደረሰኝ፣ ሴት ልጅ ኖረኝ ስትል፣ እንግዲህም እርግብም ሰላምዬ ስትላት እናት የሷን ነገር እንኳን ተዩ፣ አንቺ ከጠፋሽ በኋላ ለአንድ ሌሊት እንኳን ተኝቻ አላቅም። ድንገት ሽልብ ቢያደርገኝ እንኳን እየመጣሽ ታባንኝኛለሽ። ሌሊት ሌት ተቀን ፎቶሽን አቅፌ አልቅሻለሁ፣ አንብቻለሁ። ይሄ ደግሞ ሰላምን ይረብሻት ነበረ። ሰላምና ምናሴንም ትቻቸው ነበረ። ምናሴ አስተዋሊ ስለሆነ ምንም አይለኝም ነበር። ሰላም ግን ባገኘችው አጋጣሚ ትናገረ የነበር ትላታለች። እርግብም ወይኔ ማየ በእኔ ምክንያት ስትሰቃይ ነው የኖርሾ ስትላት፣ እናትም በአንቺ ምክንያት ሁሉም በበኩሉ ተጎድቷል፣ ከሁሉም በላይ ሰላም ናት የተጎዳችው ትላታለች። እርግብም እንግዲህ እንዴት ስትላት፣ አንቺ ከጠፋች ጀምሮ ሰላምን ዘወር ብዬ እንኳን አይቻት የነገር ሲረብሻት እየሰከረች መምጣት ጀመረች። ትምህርቷን አቋረጠች። የልጅነት ጊዜዋን አበላሸውባት እያለች ታዝናለች። እርግብም እንግዲህ አሁን እኮ በቃ ሁሉም ነገር አለቀ ትላታለች። እናትማው የዘመናት የዘመናት እንቆቅልሽ እውነት እውነት ሆኖ ልጅ ቤት የመጣሽልኝ ይህ በዚህ እንዳለ እንግዲህ ሀና ደግሞ ዶክተሩ ካሄዳ ዶክተሩ ሀና ቁጭ በስኪ አባትሻው እንዴት ናቸው ስላት ሀናም እንግዲህ ደና ናቸው፣ ደና ነው፣ እየተሻለው ነው ትለዋለች ዶክተሩም እንግዲህ በቅርቡ ድኖ ይወጣለኝ ብሎ ስለ ሀና ስለ ታሪኳ ሲጠይቃተኝ በጣም ታሪኩ ስትነግረው ዶክተሩ በጣም ያዝንና ትንሽ ተወጭልኝ ብቻዬን መሆን እፈልጋለሁ እያላት ነበረ። ሀናም እንግዲህ ካስቀየምኩ በጣም ይቅርታ ትለዋለች። አቶ መስፍን ደግሞ ምናሴ ክፍል ሄዶ እንዴት ነው ጥናት ይለዋለኝ። እንግዲህ ምናሴም ፈተና ስላለብኝ ለዛ ነው ይለዋለኝ። አባትም ክፍለ ሀገር ይሄዳለሁና አጎቴ ሞት እሄዳለሁ አብረን ትሄዳለህ ሲለው፣ ምናሴም አልሄድም የማል ሄድም ያመኛል ሲለው፣ አሁን እኮ ደህና ነህ ሲለው፣ አሁን እኮ ሃና ስለምትንከባከበኝ ነው እንጂ እሷ ባትኖር ሞት ነበረ ይለዋል። አባትም አሁን ሞትን ምናመጣው አመጣው በላሁን አጥና እናት ጋር ንሄድና የምንነጋገርበት ጉዳይ አለ አወራ ነበረ ነው ነበር። ሃናም ለአባቷ ህክምና ብዙ ገንዘብ ተጠይቃል። ቀሪውን በቀጣይ ምን ያዩ ይሆናል። ላይክ ሼር፣ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ።